ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ነባር የሆናችሁ ቪዲዮ ላይክ በማድረግ መጀመር ትችላላችሁ። ዛሬ ማሳያችሁ እንግዲህ የግስ ተመሳሳዮችን። ትናንትናው ቪዲዮ ላይ የስም ተመሳሳዮችን አሳይቻችሁ ነበረ፣ እንዲሁም የቅጽል ተመሳሳዮችንም እሰራላችኋለሁ ብያችሁ ነበረ። በቃሌ መሰረት ዛሬ የግስ ተመሳሳዮችን ነው ይዤላችሁ የመጣሁ። የአንድ ግስ ተመሳሳዩን ማለት ነው ወይም አንድ ግስ በሌላ ቃል ሲገለጽ ማለት ነው። አብራችሁ ይቆዩ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ነባር የሆናችሁ ቪዲዮ ላይ ሁልጊዜ የምለቃቸው ቪዲዮዎች እንዲደርሷችሁ ደግሞ የደወል ምልክቱን መጫናችሁን አትርሱ። ቀጥታ ወደ ቪዲዮ ይዛችሁ ይሄዳሉ። እሺ የግስ ተመሳሳይ ቃላት ከዚህ ጀምራለሁ። ተጋ ስንል ለምሳሌ ማን እሱ ማለት ነው። ተጋ ብንል ተመሳሳይ ቃል አለው፣ ነቃ ማለት ነው። ነቃ ማለት ነው ተጋ፣ ነቃ። አየለ፣ ማን እሱ። አየለ፣ አየለ የሚለው ተመሳሳዩ በረታ፣ በረታ። እሺ፣ ተወ፣ ተወ፣ ተወ ለሚለው ለቀቀ፣ ለቀቀ ነው ተመሳሳዩ፣ ለቀቀ። ቸከ፣ ቸከ፣ የተበላሸ ልብስ ስናይ ወይም ያደፈ ልብስ ቸከ እንላለን። አደፈ ማለት ነው። አደፈ ቸከ፣ አደፈ። ጎነጠ ጎነጠ ጎነጠ ይህ ቃል አዲስ ሊሆን ይችላል ለብዙ አማርኛ ተናጋሪዎች። ጎነጠ ማለት ጎዳ ማለት ነው። ጎዳ ጉናጤ፣ ጎነጠ ከሚለው ነው። እሺ አመነ አመነ አመነ አደረገ አደረገ ማለት ነው። እነዚህ በሙሉ ግሶች ናቸው፣ ግሶች ናቸው። ሌላው አሟረተ፣ አሟረተ፣ ተመሳሳዩ ቀነቀነ፣ ቀነቀነ ማለት ነው። እሺ ደቃ፣ ደቃ መታ መታ፣ አደረገ ደቃ አደረገ እንላለን። መታ ደቃ። እሺ ቆጋ ቆጋ ገረፈ ማለት ነው። ገረፈ። ጫጭ ጫጭ ኮሰሰ ማለት ነው። ኮሰሰ ጫጨ፣ ኮሰሰ። ላመ ላመ፣ ደቀቀ ደቀቀ፣ የሚፈጭ ነገር ላይ ማለት ነው፣ ደቀቀ። አሰናዳ፣ አሰናዳ፣ አሰናዳ፣ አዘጋጀ፣ አዘጋጀ ማለት ነው። ወደደ

አሳፈረ አሳፈረ አሳፈረ። አዋረደ አዋረደ። ነካ ነካ። ጎነጠ ይሆናል አለ። ነካ ማለት ጎነጠ። ጎነጠ ማለት ነው። ከላይም ሰርተኗል። ጎነጠን ጎዳ፣ ጎነጠ ብለናል። ያው እንግዲህ አንድ ቃል በሁለት ሶስት ቃል ዋጄ ዋጀ ዋጀ ማለት ገዛ ማለት ነው። ዋጀ፣ ገዛ። በነነ በነነ፣ አለቀ፣ አለቀ። አወራ አወራ ተናገረ፣ ተመሳሳይ ነው። ይሁሉ የግስ ነው፣ የግስ ተመሳሳይ ነው ይሁሉ ማለት ነው። ይቅርታ እዚሽ ጋር በወነነ ነው ይኸኛው። በወነነ፣ አለቀ። በነነ፣ ጤሰ ነው። ጤሰ፣ በወነነ፣ አለቀ አወራ ተናገረ በነነ ጤሰ በነነ ጤሰ ሰላ ስሉ ነው ሰላ ስንል ሰላ ተባ ሰላ ተባ ሞረደ አተባ ሞረደ ሞረደ አተበ፣ አተበ፣ አተበ ጃጀ፣ ጃጀ፣ ጃጀ ሳተ፣ ሸመገለ ማለት ነው። ሳተ፣ ሸመገለ ማለት ነው። አከለ፣ አከለ፣ ጨመረ ጨመረ። አከለ ጨመረ። ቦዘነ ቦዘነ፣ ስራ ፈታ ስራ ፈታ። ተማጸነ ተማጸነ ግስ ነው። ተማጸነ ተለማመጠ፣ ይግባኝ አለ ይግባኝ አለ ተለማመጠ ማለት ነው። ይግባኝ አለ። ሄደ ነጎደ። ሄደ ማ እሱ ሄደ ነጎደ፣ ነጎደ ይሆናል ተመሳሳይ ኦኬ። ሞተ ሞተ ሞተ፣ አረፈ

የበቃ የጸደቀ ማለት ነው። ቀዳ ቀዳ ደነበቀ ቀዳ ደነበቀ ደነበቀ ማለት ነው እ ቋጨ ቋጨ ገመደ ገመደ ነጠፈ፣ ተወ። ነጠፈ፣ ተወ። ነጠፈ፣ ተወ። ደራ፣ ደራ፣ ደመቀ፣ ደመቀ። ገበያው ደራ እንላለን፣ ገበያው ደመቀ ማለታችን ነው። አሜን፣ አሜን ይሁን ይሁን ማለት ነው፣ ይደረግ ማለት ነው። አሚን፣ ይሁን፣ ይደረግ። ረካ፣ ረካ ጠገበ ማለት ነው። ጠገበ፣ ረካ፣ ጠገበ። አዳነ፣ አዳነ፣ አዳነ

አዛወረ ቀየረ አዛወረ አዛወረ ቀየረ ቀየረ አዛወረ ቀየረ ከነከነ ከነከነ ከነከነ እ ቅር አለ ቅር አለ ወይም ቅር አለው እንደማለት ነው። ከነከነ ቅር አለ ቀጠበ

ሸረከተ ሸረከተ ማለት ነው። ሸረከተ እሺ። ነደለ በሳ ነደለ በሳ በሳ። ለዛሬ የሰራውላችሁ እንግዲህ ይሄ ነው። ወደኋላ ሄዳችሁ በደንብ ቪዲዮን እያቆማችሁ መማር ማየት መሸምደድ ትችላላችሁ። ዛሬ የሰራውላችሁ የግስ ተመሳሳይ ቃላትን ነው። ግስም ተመሳሳይ ያለው አልጨረሱላችሁም። አክቹዋሊ አንድ የግስ ቪዲዮ ደግሜያችሁ ወደ ቅጽልና ወደ ሌሎች እሸጋገራለሁ ማለት ነው። ለቻናሉ አዲስ የሆናችሁ አሁን ደግሜ ላችኋለሁ፣ ሰብስክራይብ አድርጉ። ነባር የሆናችሁ ቪዲዮ ላይክ አድርጉ፣ እንዲሁም የደወል ምልክቱን በመጫም ሁልጊዜ ጊዜ የምለቃቸው ቪዲዮዎች እንዲደርሷችሁ አድርጉ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቻናሉንም ሰብስክራይብ ስለምታደረጉ አመሰግናችኋለሁ። ይመቻቸው። አሁንም ላይክ ይቀረዋል፣ ላይክ አድርጉ። መልካም ሰንበት። ቻው ቻው።